ወንድምሽ የእናትሽ አባትሽ ነው? አዎ፣ የእናት ያባት። ሄድሽ ታላቅሽ ነው? ታላቂ ነው። እሺ፣ በስንት አመትሽ ነው የደፈረሽ? አትሊስት እንደው አስራ አምስትና ተከታታይ እድሜ ላይ ነው የነበር ነው። አስራ አምስት አስራ ስድስት አካባቢ ተከታታይ እድሜ ላይ ነው የነበር ነው። ነገር ግን ያ ነገር ከተፈጸመ በኋላ እኔ ለቤተሰብ ተናግሬያለሁ

ቅድም የደፈረሽ ወንድምሽ የእናትሽም ያባትሽም ልጅ ነው ወይ ብዬ ጠይቄሽ፣ የወልሻ ታሪክ እኔም ማላቅም እነሱም አያውቁማ። ይሄን ታሪክ ገብቶሻ? ወንድሞች አሁን ይህን ታሪክ አያውቁም። የቱን ታሪክ? አሁን ለምሳሌ የወንድሜ ምስት ከሌላ አባት ነው የተወለድሹ የሚለውን እነሱ አያውቁም። እንኳን እነሱ የራሱ አላውቅም ነበር፣ ግን እውነታው ነው። አንቺ አባትሽ እሱ አይደለም ቤት ውስጥ ያለው ሰው አይደለም እነሱ ሰውየውም ከዚህ በፊት ቀርብ ያናገርኩት ስነግረው እናትሽ እንዲህ ብላኝ አለች ነው እንጂ በምርመራ የተረጋገጠ ነገር ምናምን የለም ደግሞ እውነተኛ አባቴ ቢሆን ደረሽ ወንድሜ ስሙ ዳንኤል ነው። ዳንኤል ተክለ ሃይማኖት፣ ቆንጂት ተክለ ሃይማኖት፣ እስክንድር ተክለ ሃይማኖት፣ ፋሲካ ተክለ ሃይማኖት ተብለን ነው የምንጠራው እንጂ እኔ የተለየ አባት እንዳለኝ አላውቅም። እሷ ግን ጣልቃ ገብታ በመሀል አንቺ የሌላ ሰው ልጅ ነሽ። ስለዚህ እንደዚህ ቢሆንም ሲስተማ ነው። ሁለቱም አየር መንገድ ቦሌ ጉምሩክ ነው የሚሰሩት። እኔ ከእናንተ ብራችሁን አይደለም የፈለግኩት፣ አትሊስት አይዞሽ በሉኝ። ልጅነቴ ተበላሽቷል፣ ህይወቴ ተበላሽቷል። ሁሌ ደግሞ አዲስ አመት ሲመጣ እንጣላለን ከኔ ጋ በቃ ልጄን ትምህርት የታስገቡት የሚያስፈልገውን ነገር አግዙኝ ስል ሁሉም ተነስቶ ይመቱኛል። ሁሉም በቃ የመጀመሪያ ወንድማችን እህቴ ሞታለች ብዬሻለሁ። የመጀመሪያው ሁለተኛ ወንድሜ ይሄን ታሪክ ካወጣሽ መጀመሪያ ኔን የምገልሽ ይሄ የልጅነት ታሪክሽ ነው፣ ዝም በይ ብሎ አንገቴን አንቀውኝ እንዳላውራ ማውራት እንዳልችል አድርገው ይለቀውኛል። ከዛ ወንድሜ እና ያኛ ወንድሜ አሁን የለም ከቤት ወጥቷል። አሁን ደግሞ የልጅ አባትና የእሱ ታላቅ ናቸው ቤት ውስጥ በቃ ተጽዕኖ እየፈጠሩ ያሉት እንደነገርኩሽ እንኖርበት የነበረው ክፍል ጠባብ ናት። ውሃ ይተፋል። እውነት ሀቢባ ክረምት በጋ ልልሽም፣ ውሃ በቃ ዝም ብሎ ነው ውሃ የሚተፋው። እና ልብስ የለንም። ቁምሳጥናችን ተበላሽቶ፣ ልብሳችን ተበላሽቶ ሁሉ ነገራችን ተበለሻሽቷል። ግራ ገባኝ። አልጋ የለኝም። ይብናውን የሚገርምሽ ችፑድ እና ፍራሹ ላይ ነው እንደዚህ። ምንተኛው ቪዲዮ እንዴት አርጌ እንደምልክልሽ ግራ ገብቶ ነው እንጂ ቪዲዮ ላለኝ የሚገርምሽ ፍራሹ እንዴት እንደሆነ አልጋ እንዴት እንደሆነ እና ከዛ ያ ነገር ሲብስብኝ እናቴን ቁጭ አድርጌ ነገርኳት። ልጅሽ ነኝ አልኳት። አዎ። ብሞት አታዝኝም? አዝናለሁ። እባክሽን መኝታይቱ ልቀቂልኝ። ልጁን ይሞትብኝ ነው የሆነ አለው። አሁን ሰሞኑን የሆነ ምልክት አለው። አዎ ይላል እንደዚህ፣ እሁ ይልና አዎ ይላል። ምልክት ያሳየኛል። ጠየኩኝ። ላሳክሞ ስሞክር የሚጠራው ብር ከባድ ነው። አስራ አራት ሺህ ብር አይሞላም የማገኘው ደሞዝ። እውነቴን ነው የምነግርሽ። አስራ አራት ሺህ ብር በማይሞላ ደሞዝ እጄ ላይ የሚደርሰኝ አስራ አራት ሺህ ብር ነው። አስራ አራት ሺህ ብር አሉ ቅርታ አድርጊልኝና እኔ ባል ፊዲዲያን አታሳድጊ። እረ እናሳድጋለን፣ አንቺ ማታልፊኝ ማኩ በቃ። ስለዚህ የምታሳድግ ከሆነ በቃ ተውኝ። እኔ ስቴይ ሆም ጥሩ ቦታ ካገኘ ብሞትም አይቆጨኝም። እውነት እውነቴን ነው የምነግርሽ። ሲጀምር በጣም ታግያለሁ። አንቺ በጣም አሪፍ ሰው ነሽ አንቺ ጋር የተያዘ ነገር መጨረሻው ላይ ደርሳል ስላሉኝ ነው እንጂ እኔ እንዳልኩሽ በጣም ብዙ ሚዲያ ጠይቆኝ ነበር ግን እኔ የሚዲያ ማሞቂያ መሆን አይደለም የፈለኩት። በትክክል ልጄ እንዲታገዝልኝ የፈለኩት፣ ልጄ እንዲወጣን የፈለኩት። አይዞሽ ልጅ። እዛ ነው ሰዎቹ ለአንቺ ጋር እንድቀርብ ስለፈለጉ አንቺ ጋር ጊዜ እንደት ነው የማገኘው እያሉ ነበር። ነገር እንዲደርስ ያደረገው ወንድም ካልድ ጋር ወንድም ካልድ ጋር ትሂድ እያለ ነው ህዝቡ። አይዞሽ ልጅሽ የሁላችንም ልጅ ነው። እሺ እሺ፣ ይቅርታና አንድ ማስተካከያ ደግሞ ልንገርሽ። ቅድም ስትናገሪ ከሰማሁሽ አብዬ ግብረ ሰዶም ተሞክሮበታል ያልኩሽ፣ እቤት አይደለም ውጭ አድሮ ነበርደረው ዜበጠፋ ጊዜ ነው ተሞክሯል ብለሽ ብዬ ነው። ኖ ኖ ኖ ኖ። ጠፍቶ እንትን የካቶሊክ ምናምን የሆነ ተቋም አስገብተሽው ከዛ ጠፍቶ ከጠፋበት ስታገኙ ነው ተሞክሯል ብለሽ የጠረጠሽው። ከዛም በኋላ ነው ሰገራውን መቆጣጠር ያቃተው አይደለ? አሁን እንደሱ አይነት ነገር ይገጥመኝ የነበረው አዎ። ስለዚህ ጠፍቶ ካገኘሹ በኋላ ውጭ በጠፋ ሰዓት የሆኑ ባዳ ሰዎች አግኝተውት ይህንን ጥቃት ይችላል ብለሽ? ውስጥም ሊሆን ይችላል፣ ውስጥም ሊሆን ይችላል፣ አላቅ። ምክንያቱም እንደዛ ፑሽ አድርጎ እንዲጠፋ ያደረገውን ነገር ስለማላቅ፣ ምክንያቱም ስለማይነግረኝ፣ አናቅም። እግዚአብሔር ነው የሚያውቀው። እና በ15 ዓመቷ በወንድሟ ተደፈረች። እናም በወንድሟ ተደፍራ ለቤተሰቦች ውጭ እዚህ ጋ ነው ህዝብ ፊት ነው ራሷ ቪዲዮ አብርታ የተናገረችው። ኦሬ በቃ ቆርጣ ስለተነሳች ስቃዩ በቃ ወይ ሞት ወይ መሞት ወይ መዳን ብላ ስለወጣች ነው የመጣችው። በ15 ዓመቷ ወንድሟ ደፍሯት ለቤተሰቦቿ ስትነግራቸው አፍሽን ዝጊ አሏት። እህት፣ ወንድም፣ እናት፣ አባት ሁሉም አፍሽን ዝጊ አሏት። ከዛም አፍሽን ዝጊ ብለዋት ዝም ብላ የመጀመሪያ ፔሬድ አይታ ስለነበር በድጋሚ ሲቀር በቃ ሲቀር ልብ አላለችም። አራት ወር ከቀረ በኋላ ስትነግራት ለታላቅ እህቷ ወስዳ ስታስመረመራት የአምስት ወር እርጉዝ ናት። ከዛም ከወንድሟ ቤተሰብ ደግሞ ዝም በያሏት እህትና ወንድሞቿ ማለት ቤተሰቦቿ የተከበሩ ስለሆኑ ስማቸው በሰፈር እንዲጠፋ ስላልፈለጉ አፍሽን ዝግኝ የተባለች ዛኔ፣ ለአንድ ሰው እንዳትናገሪ የተባለች ለአንድ ሰው አልተናገረች። ስታስመረምራት ታላቅ እህቷ ነፍሷን ይማረው አሁን ሞታለች፣ በህይወት የለች ሞታ የዛሬ ሀያ ሰባት ዓመት ነው የተፈጠረው። ልጇ ሀያ ሰባት ዓመቱ ነው አሁን እና ከአራት ወር በኋላ ስትወስዳት ሆስፒታል፣ የአምስት ወር ጉዝ እንደሆነች ከአምስት ወር በኋላ ሲታወቅ፣ ማንም ጉዳችንን ሳይሰማ አስወርጂ ብላ ህቷ ልታስወርዳ ስትል ዶክተሩ ልጁ በጣም ስላደገ ለማስወረድ ከሞከረች ትሞታለች አላት ሲላት ብላ ወስዳ ቤት ታፍኖ ጉዳዩ ቤት ውስጥ አዋልደዋት ቤት ውስጥ ታፍኖ ልጁ አድጎ ልጁ ደግሞ ሲወለድ የኦቲዝም ተጠቂ ሆነ። የአእምሮ ውስንነት ያለበት ልጅ ነው አሁን እንዳየከው ሀያ ሰባት ዓመት ሆኑትም ግን ያው እንደ ህፃን ማለት ነው። እና አይናገርም፣ ምንም አይልም። ሀያ ሰባት ዓመት ሙሉ ቤት ተዘግቶበት እየተቀጠቀጠ ሁሉም እየደበደበው፣ እናቱ ብቻ ናት የምትወደው፣ ሁሉም ይጠሉታል። ሰው እንዳይሰማ ሲሰቀቁ አሁን በቃ ስቃዩ ስለበዛባት ድብደባው መከራው፣ ምኑ ስለበዛባት ወጣች ማለት ነው፣ ሚዲያ ላይ ወንድሟ በየጊዜው ወንድሟ ማለት ደፋሪው የልጇ አባት በየጊዜው ባያት ቁጥር ይደበድባታል። ልጇን ይደበድባል። እናንተ እንግዲህ ይዤ ለመንግስት እሰጣለሁ እናንተ ሳያችሁ እራሱ ታስጥሉኛላችሁ እያለ እሷንም ልጁንም ይደበድባቸዋል። እናም አሁን ስለበዛባት ነው የወጣችው። ምንድን ነው ማድረግ ያለበት?